ክቡራትና ክቡራን ውድ የሳምባ ሚዲያ ተከታታዮች ስለምታደምጡንና ስለምትመለከቱን የላቀ ምስጋናችንን እያቀረብን ዛሬ ወደምንመለከተው አስደናቂና እጅን በአፍ ወደሚያስጭነው የዓለማችን በግዝፈቱም በጥራቱም ዓለምን ወቸ ጉድ ስላስባለው የግለሰብ ቅንጡ መኖሪያ ቤት እናምራ። ኑ አብራችሁን ተጓዙ። መዳረሻችን በኤዥያ ክፍለ አህጉር በምትገኘው በሕዝብ ቁጥሯ ዓለምን እየመራች የቆየችውን ቻይናና አሽቀንጥራ በመጣል የአንደኝነቱን ደረጃ ወደ ተረከበችው ወደ ነማ ተመጋንዲ አገር ህንድ ነው። መቼስ ዓለማችን በብዙ አስደናቂ ነገሮች የተሞላች ናት። ሚሊዮነሮች ቢሊዮነር ቢሊዮነሮች ደግሞ ወደ ትሪሊዮነር ለማደግ በየቀኑ በቃኝን ሳያውቁ አብዝተው ይታትራሉ። እናም የነኝህ ቱጃሮች የሀብት መጠን ከሚለካበት አንዱ የአኗኗር ሁኔታቸው ነው። ይህንንም ተከትሎ መነጽራችንን ወደ ህንድ ከተማ ሙምባይ ስናዞር እጅን በአፍ የሚያስጭን እጅግ ቅንጡና ግዙፍ በፎቅ ቁጥሩም 27 ፎቆችን የያዘ በዓለም ላይ ተወዳዳሪ የሌለው በሙምባይ ከተማ ውስጥ በኩራት ተኮፍሶ የቆመ ድንቅ የግለሰብ መኖሪያ ቤት እናገኛለን። ይህ ግሩም ውብ ኪነ ህንጻ አንቲሊያ ይባላል። አንቲሊያ በውቅ አርክቴክቸሮች ፐርኪንስና ዊል የተነደፈ በ400 ሺ ጫማ ስፋት ተንጣሎ ያረፈ አስገራሚ ውብ ኪነ ህንጻ ነው። አንቲሊያ በሙምባይ ካምባሊ ኮረብታ አልታማውንት መንገድ አካባቢ የሚገኝ ሲሆን ይህ አጀብ የሚያሰኝ ቅንጡ ህንጻ ግንባታው እንደ አውሮፓውያን አቆጣጠር በ2006 ተጀምሮ በ2010 የተጠናቀቀ ሲሆን ወደ ሁለት ነጥብ አንድ ቢሊዮን የአሜሪካን ዶላር ፈሰስ የተደረገበት፣ ማጋነን አይሁን እንጂ የሁለት ጀማሪ ቢሊዮነሮችን ገንዘብ የሚስተካከል ወጪ የተደረገበት እጹብ እጹብ የሚያሰኝ ድንቅ የግል መኖሪያ ቤት ነው። አንቲሊያ በውስጡ መቶ ስልሳ ስምንት መኪናዎችን ያለምንም ችግር ማስተናገድ የሚችል ሁሉ ነገር የተሟላለት ስድስት ጋራጆችን በውስጡ የሚያቅፍ ሲሆን የግል ቤተ መቅደስ፣ 50 የግል ሲኔማዎች፣ ስድስት መቶ የሰራተኛ መኖሪያዎች፣ የዳንስ ስቱዲዮ፣ ሰው ሰራሽ የበረዶ ክፍል፣ አረምኑ ቅጡ፣ እነኚ ሁሉ ከብዙ በጥቂቱ ዋና ዋናዎቹ የአንቲሊያ ገጸ በረከቶች ናቸው። በ2023 በተደረገ ጥናት አንቲሊያ አሁን ባለበት አቋም እስከ አራት ነጥብ ስድስት ቢሊዮን የአሜሪካን ዶላር ሊያወጣ እንደሚችል ይገመታል። መቼስ ይህን ሁሉ ከሰማችሁ በኋላ ይህ የግል መኖሪያ ቤት ማን ሰራው? ይህን የግል መኖሪያ ቤት ሰራው ብሎ ተሳስቶ አንድ መለስተኛ ከተማ ብቻውን የገነባው ይህ ግለሰብ ማንነው ብላችሁ መጠየቃችሁ አይቀርም። ሙካሽ አምባኒ ይባላል። በህንድ ከሚኖሩ በቢሊዮን ከሚቆጠሩ ሰዎች መካከል ስሙ በአንደኝነት ተደጋግሞ የሚጠራ የሀብት መጠኑ መቶ ስድስት ነጥብ አንድ ዘጠኝ ቢሊዮን የአሜሪካን ዶላር የሆነ ህንድ አብዝታ የምትመካበት የናጠጠ ቱጃር ቢሊዮነር ሞካሻምባኒ ይባላል። የዛሬውን ዝግጅታችንን ሀብታም ቀልብ የለውም በሚለው በሀገራችን የተሳሳተ አባባል እንዝጋው። እኛ ግን ሀብታም ቀልብ አለው እንላለን። ውድ የሳንባ ሚዲያ ተከታታዮች መረጃ ከልዩ ልዩ አደጋዎች የሚጠብቅ ጋርድ ነው እንላለን። መረጃን በማጣታቸው ምክንያት ውድ ህይወታቸውን ያጡ ብዙሃን ሰዎችን በማሰብ ነው። መረጃን በተገቢው መንገድ ከተጠቀምንበት አእምሮን የሚያጎለብት የጭንቅላት ፕሮቲን ሸክ ቢባል ማጋነን አይሆንም። በዓለም ዙሪያ በየቀኑ የሚከወኑ ክስተቶች እንዲደርሷችሁ ሳምባትዩብን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ላይክ እና ሼር በማድረግ አጋርነት ሆን እንዲያረጋግጡ የአክብሮት ግብዣችን ነው። ቸር ሳምንት። ይህ ሳምባትዩብ ነው።